ስንት ኮይን ነው? ወደ ሁለት ሚሊዮን ምናምን ኮይን ለሰው ሰጥታል። እኔ አንድ አበባ። አረ በኢየሱስ ክርስቶስ። እሺ፣ ሻዊት ይቅርታ። ስሜት ሆ። ሻዊት፣ ለምንድን ነው የተኮሳተርሽው? አረ አልተኮሳተርኩም? እሺ እሺ። ሻዊት ከየት ነሽ? ከጅማ። ጅማ ቲንክ እንዴ። ላይብሪ ከርዲስ ኮፍያ ጅማ ምን አካባቢ ነው? ጅማ ኔትት አካባቢ ታውቀዋለህ? ጅማ ውስጥ ካሉ ከተማዎች ውስጥ አንዷ። አንድ ቦታ ላይ መጥቻ አላውቅም። ጅማ መጥቻ አላውቅም። እዚህ ነው ብለህም አታውቅም? አላውቅም። እስቲ አሁን መጣለው ብያለው፣ ከአንድ ወር በኋላ። ሻዊት እስቲ ቪዲዮ አብሪ። ቪዲዮ መብራት የለም። ሱቅ፣ ስራ ቦታ መርካቶ ነው ያለው። ኮሊደር ውስጥ መብራት የለም። ጅማ መርካቶ አለ። ጭልም ብሏል። ጅማ መርካቶ የሚባል አለ እንዴ? አዎ። ጅማ ማለት ነው። ዛሬ ስንት አመት ቤት ተከራይቼ ነው የምኖረው። እና ፌስቡክ ያኔ እኔ ፌስቡክ ላይ ነበር በደንብ አክቲ ፌስቡክ አስራ ሦስት ዓመት ምናምን ተጠቅኛለ። እና በቃ እኔ በአካል ሴት ጀንጅኛ አላውቅም። እና ፌስቡክ ላይ ማወራት ልጅ ነበረች ኤልዳን ማለት አዎ። በጣም ቆንጅዬ ናት። በቃ ፊቷ አንዱም ከአንቺ ጋር ይቀራረበ በቃ ይሆናል ከምህራ፣ ሲያምር አይኗ ሲያምር ምናምን ሲያምር። በጣም ደግሞ የሀብታም ልጅ እንደሆነች ነው ምትነግረኝ። ጭማለኛ አዲስ አበባ እመጣለሁ ምናምን ትለኛለች እና ባስኬትቦል ምናምን ስትጮት ታሳየኛለች። ባስኬትቦል ተጫዋች ናት ምናምን እና ሲያምር ፊቷ። በቃ የፊቷ ቁንጅና ብቻ ነው ተስም። ከዛን አንዴ ምን ሆነች? ከቤተሰብ ተጣላው እና አዲስ አበባ እየመጣሁ ማርፈበት ቦታ የለም አንተ ከእኔ ደግሞ በሰዓቱ ቤት ተከራይቼ ነበር በኋላ አዲስ አበባ እመጣለሁ አለችኝ። አባ ስትመጣ ቃሊቲ መናኸሪያ ቃሊቲ አካባቢ ነበር የምከራየው። በማታ ሄጊ ልቀበላት ወጣሁ። ያንዴትናላት ገና ድንግል ነበር። ከዛም በኋላ ምን ሊፈጠር መጣች ልጅቶ በኢየሱስ ክርስቶስ በማታ በቃ በጮህ ብችለ እራሱ ልጮህ ደስ እኔ በቃ መጠብቆች

ተከራይቼ የምኖርበት ቤት ይሻት ይገባል። ከዛም በኋላ ስንተኛ ማለት ነው እርግጥ አልተሳሳምንም ለማለት ይገብኛል። ተሳስመናል ግን በቃ እንደ ፃ ልጅ እንዲያንጠልጥላሳ ገና የዛሬ ስንት ዓመት ሁለት ሰባት ዓመት ማለት በቃ ያኔ ኦልሞስት ሃያ አንድ ምናምን ዓመት ወዮ አልኩኝ። ከዛም በኋላ ማታ ላይ እንተኛለን በህይወት አሁንም ድረስ በጣም ማፈቅራት ሴት ካገባኋት በኋላ የምታንኮራፋ ከሆነ ፈታታለሁ። ይህን ያሳብ ማታ ተኝተን አልኩሽ። እንዴት ልተኛ በኢየሱስ ክርስቶስ ትስቡ አለች። ያን ምንም ስማረግ የለምን የለምን እንደሆነ ራሱ አላት። አልደፈረች ምንም አላረገች። ግድንግር ናት አልኩሽ ፍራሽ ሜትር

በራሴ ቤት ጎዳና ተዳዳሪ አለችኝ። እና ጅማ ሲባል እሱ ነው ዝዝ የጅማ ሴቶች ግድን ግድ እንደሆኑ ነው ማሰብ፣ አይደለም ነው በጣም ኩባያዎች ነ እንደው ማጫጭር ይበዛል። አረ፣ እሷ ምን ታክላለች? ባስኬትቦል ተጫዋች ነው። አረበየሱ በብዛት ባስኬትቦል ስኬትቦል ተጫዋቾች ረዣሞች ናቸው ባስኬት ባስኬትቦል ተጫዋች እንደ ቤት ውስጥ ምናምን ጋበቃል ሲናምን ነበራለ። ይም ደግሞ አልከትባትን ብዬ ተውኩ። ደግሞ ሳይነስ ይዘትባትን ደስ ይለኛል። እንኳን ባገኘ ንኳን በጣም ምታምር ልጅ ነበረች፣ ግን በፉ በአካል ታስፈራለች። ያኔ ደግሞ ፎቶ ከወገብ በላይ ብቻ ነው፣ አይ ፍቢል የሚፖሰተው። እንዳሁኑ ቪዲዮ ቁመት ምናምን ማየት አትችልም። ምንም ላይ የሚባል ጉድ የለም። ዲሲክስ ነው ዲሲክስ እና ከአንድ ምናምን የሚባል ካሜራዎች አሉ። በእነሱ ፊቱ ተጠቅማ ቆንጆ ሆና ነበር ምስ እሱ እና አሁን ስንት አመትሽ ነው? እኔ ሀያ አራት አመቴ ነው። አራት አመቶች። ባል አለሽ? ፍቅረኛ አለሽ? ባል የለኝም፣ ፍቅረኛ አለኝ። ፍቅረኛ ካለሽ የወዱ ተረት ሳውራ እዚህ ቤት ምን ትሰራለች? ፍቅረኛ ካለሽ ለምን ጅማ ሆነንም እንደምናይክ እና ቅድም ደግሞ የፍቅር አገልግሎት ለሴቶቹ ስትሰጣቸው የነበረው ደስ ይበል ነበር እና ሌላ ጊዜ በምትሳደበው ስድብ ምናምን ፈራህ ነበር ምናምን። አንዳንዴ ደግሞ እንዲህ ቁም ነገር እንደሚወጣ ካላውቅም ነበር። ለአድናቆች ነው። ምን ይልሻለሁ? ምንም። እሱም ኦንላይን፣ እሱም ይጠቀማል ቲክታክ። ኖርማል ነው። ምን አወራው? እኔ አይ፣ ምንም አላወራሽም። ግን በቃ ጅማ ስመጣ እንገናኛለን እንቀበላለን። በቃ አንዳንድ አሪፍ አሪፍ ቦታዎች ታሳይኛለሽ። ትቀበኛለሽ ወይ ያልኩሽ፣ እንቀበላለን። አሳይኛለሽ እኮ እንቀበላለን። ስልክ እንግዳ ተቀባዮች ነን። ኖርማል ነው። ከሱ ጋርም ሆነን ሊሆን ይችላል። ሁለተኛ ጠየኩሽ እኮ ደግሞ አሳይሃለሁ አልሽ እና ምን መሰለሽ፣ ብዙ ሴቶች በሌላ አልወሰድኩትም። አይ በሌላም ባትወስዱትም ይሄንን ነገር ነው እምላችሁ አዲስ ሰው የተዋወቃችሁ ቁጥር አዲስ በር እየከፈተች ነው። እናንተ አይታወቃችሁ ኖርማል ነው። ምናምን ምናምን ፍቅረኛ ካለሽ አዲስ ሰው ማውራት የለብሽም። በተአምር ህይወትሽ ውስጥ ማታቂን ወንድ አስተጋጣሚ ለሚድ ለሚትሰብ ወይ ደግሞ በቤተሰብ ዙራ ካልሆነ በስተቀር በተአምር ፍቅረኛ ካለሽ አዲስ ሰው ማውራት የለብሽም። ምክንያቱም ቀስ እያለ ወደ መላመት ይመጣል። ገብቶሻላ ሸዊት እኔ አሁን ጅማ ልመጣ ነው ብዬ ቴክስት ባደርግልሽ አትመልሽልኝም? ትመልሽልኛለሽ። ጅማ ስመጣ አንዳንድ ቦታ ታሳይኛለሽ ብልሽ እሻትኝም ልተሳየት ትችላለሽ። ከዛም በኋላ ጥሩ ጓደኛዎች ልንሆን እንችላለን፣ ልንደዋወል እንችላለን፣ አሳውቄው ከሱ ጋር ልናገኝ እንችላለን፣ ቦታዎች እናሳይ እንችላለን። አሁንም ቢሆን ላይ ያው ያውቃል እያየኝ ነው እሱ። እሺ አሳውቀሽዋል፣ ጅማ ስመጣ እንደምንገናኝ

ልክ አይደለም ብዬ እየነበረች ነው የልጁ አካውንት ካለዚህ ጋር ምገርኝና፣ ይግባ እሱም ሌላ ሴቶች ጋር ሚገባ ከሆነ ልክ አይደለም። አንቺም ልክ አይደለሽም። የእሱን አስተያየት ደግሞ ስሚ ከገባ ደስ ይለዋል ወይስ አይለውም? አጠገብች አሁን አጠገብች ነው ያስወጣት እሱን ያስወጣት። ፍቅረኛ ካላችሁ አትግቡ። ለምን ትተዋወቁኛላችሁ? ኔ ከታች ኮሜንት ላይ በቃ ዛሬ ያወራኸው ነገር ደስ ይለኛል፣ ደስ ብሎኛል፣ አመሰግናለሁ ማለት ነው ያለባችሁ እንጂ ገባችሁ ማለትማ እንትና አለ እንትዬ ነው እንትና፣ ዛክ ዛክ ስድስት መቶ ኮይን ስጠኝ።